ይሄ መጀመሪያ እንጨርስ፣ ድጋሚ ልታገኘ ከዚህ በኋላ ሲፈልግሽ ልትል ይመለት። መቼ ነው ድጋሚ ከዚህ በኋላ ልመጣት? ትላንትም ለምንድን ነው የምትጨባት? ወይኔ ዛሬ ሀይሚና ብሩክ እንዴት አንጀቴን እንደበሉኝ ማለት ነው። ከስንት ጊዜ በኋላ ነው ይሄን ነገር ያየ ነው ማለት ነው። እና ሀይሚ ልብሽ እራርቶ ሁሉን ነገር እንደምታመጭው የነበራችሁ ነገር ወደፊት እንደሚመለስ እርግጠኛ ነ ማለት ነው። እና የእውነት ታረቁ። ብዙ እርምጃ አቲጂ ነው የምልሽ ማለት ነው ሚሻዬ። እና ሰላም ሰላም፣ ውድ የማርታ ኢትዮ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ እንደ መድኃኔዓለም እና ድምቀቶቼ፣ ጨረቀዎቼ ከስንት ጊዜ በኋላ ዛሬ ብሩክ እንክብካቤ በጣም ይለያል አንዳንድ ጊዜ ማንም ሰው የጣሉበትን ሲያነሱ አይወድም፣ ማለት ነው እና በቃ ብሩክ አሁን በጣም ከሁሉም ነገር ተጸጽቶ ከጥፋቱ ተምሮ ሀይሚን እንታረቅ እያላት ነው ማለት ነው። ለምን ነገሮችን እናስተካክል ብዙ እርምጃ ሳንሄድ ማለት ብዙ ርቀት ሳንሄድ ማለት ነው። አሁን ደስ የሚለው ቅዱስና ሀይሚ ፍቅር እንዲጀምሩ ሳይሆን ብሩክና ሀይሚ ፍቅራቸውን ሲያስተካክሉ ነው ደስ የሚለው ማለት ነው። ያ ነው ደስ የሚለው ማለት ነው። ግን ሀይሚ ላይ ሀይሚ እኔ ለዛኛው ሰው ህይወት ሰጥቻለሁ፣ ተስፋ ሰጥቻለሁ እና ያን ሰው ደግሞ ማጉላላት አልፈልግም ነው እያለች ያለችው ማለት ነው እና በጣም ተወዷዋለች። እውነት ለመናገር በጣም የምትወዱ ብሩክ ብሩክ ማለት ለምን? ቅዱሴ እንኳን መጥቶ ቅዱስ እኔን ሂድ እንኳን እያላት ጥላው አልሄደችም፣ ጥላው አልሄደችም፣ ትተው አልሄደችም። ለምን ደስታዋ ብሩክ ጋር ነው ያለው። ሁል ነገሯ ብሩክ ጋር ነው ያለው። ነፃነቷ ሁል ነገሯ ብሩክ ጋር ነው ያለው ማለት ነው። ያ ሆኖ ግን እኔ እንጃ ሀይሜ፣ እኔ በብሩክ ትጨክራለች ብዬ አላስብም ማለት ነው። ለምን እንደሆነ አላቅም። አንድ ደግሞ ከምንም በላይ ቃል አለበት፣ አደራ አለበት ብሩክ ማለት ነው። ያው የሰው ልጅ ያጠፋል፣ ይሳሳታል። በብዙ መንገድ ነው ሰው ልጅ ቻሌንጅ የሚያልፈው የሚወጣው ማለት ነው። እነዚህ ያን ደግሞ ያው ግን ይህ እውነት የእውነት ዛሬ በጣም በጣም አንጀቴን በላኝ። ብሩክ በቃ ያህለኝነቱ ያለው ነገር ጠፍቶ ዛሬ በሪስፔክት ሲያናገራት እኔ ሲጋ ቆም ያጥርሽብኝ። ይሄኔ በቃ እኔ እንጃ ምን እንደምላ። እሷ ራሱ በቃ ተገረመች ማለት ነው። የሆነ ደስ ይላል ያ ስሜት ያ እንትን ማለት ማለት ነው። እና እሱ ነው ያለው ሁሉም ነገር፣ ብዙ ነገር ብሏል። ብዙ ብዙ ነገር ብሏል። ያው ትናንትም ሀይሚ መልካም ምኞቷን ገልጻለች። ሀምሳ ሺህ ስለገባ ይገባሃል ብሩክ፣ የልፋትን ዋጋን ያገኘከው። ስለ እናቱ ብዙ ነገር ተብሏል። ባይዘዊ ብሩክ እንደዚህ መልስ የሚመልስ ልጅ አይደለም። ያው አንዳንድ ጊዜ ካሉኙ ሰዎች ጋር ስትውሉ ያንሆነ ነገር ይዛችሁ ትመጣላችሁ። ያንም ደግሞ አምኗል ማለት ነው። ሲቀጥል ደግሞ እኛ የምንፈልገው ሀይሚና ብሩክ ተታርቀው አንድ ላይ እንዲሆኑልን ነው አይደለም። በቃ ያለፈው አልፈዋል ሁሉ ነገሩ እንትን ብሏል። ነገር ግን እንትን ያለፋችሁ ያለፋ ወደፊት የምትኖሩትን እያሰባችሁ ያለፈውን ነገር ከዚ ሲጋ የተፈጠረውን ነገር ሀይሚ ረስተሽ ይቅርታ አርግተሽለት እንደ አዲስ ብትጀምሩ ከዜሮ ብትጀምሩ ደስ ይላል ማለት ነው። ቅዱሴንም ደግሞ ቀጥረሹ ነበረ። ሲጀመር መጀመሪያ አልቀጥረሹም። ያው አንቺ ልትይ ግን በቃ አንቺ ውስጥሽን አሁን ለምሳሌ አንቺ በህል ቅዱሴ ጋር ብትኝ ልብሽ ብሩጋ ከሆነ ከቅዱሴ ጋር አንድ ላይ አቀጥሉን። ቅዱሴን አሁን ከት ማድረግ ትቻለሽ። ሆነ ትንሽ ነው፣ ብዙ ርቀት አልሄዳችሁም፣ ብዙ አልተጓዛችሁም። ብሩጋ ግን አንድ አመት የሚያህል ነገር ነው ሄዳችሁት፣ ወርቃችሁ ስትነሱ፣ ስትሻገሩ፣ ወርቃችሁ ስትነሱ ስላችሁ፣ በቃ ብዙ መስዋዕትነት ከፍላችሁን እዚህ የደረሳችሁ፣ ስትሰደቡ፣ ምን ስትሉ በቃ ኤቭሪቲንግ ብዙ ነገር ሆናችኋል ማለት ሲቀጥል ሰዎች ልን እኛ ሰዎች እንጋጫለን፣ እንጣላለን ግን የእውነት የእውነት የእውነት ትናንት ከምንም በላይ ሀይሚ አንቺ ትችያለሽ። ገባሽ አይደለም? በቃ አንቺ ትችያለሽ። አንቺ በቃ ስማርት ነሽ። አንቺ በቃ ምን ብዬ ልንገርሽ? ሀይሚ ሻማር ነው እንዳልሽው አንቺን ነገሮችን ማብረድ የቻልሽው እንጂ ነገሮቹ ሊቀጥል ነበረ። ምናናቁ መሰዳደቡ ሊቀጥል ነበረ፣ ግን አንቺ ያቺ የትናንቷ መተሽ ያቺ ቃል ብዙ ነገሮችን ቀየረች። ተጸጸተ። እንዲህ እንደዛ እያደረግኳት እንደዛ እየሰደብኳት እሷ ግን ለእኔ ይሄን ያህል አደረገችልኝ አለ እና ተጸጸተ። ገባሻል እየወደርሹ እያፈቀርሹ እንደተለየው ገባው እና በእርግጥ እኔ ይስተካከላል ብዬ አስባለሁ። ሚፍታም ፍጽ የሚገባበታል ነገሮችን ያስተካከላል ብዬ አስባለሁ ማለት ነው። እርግጠኛ ነኝ እንደሚታረቁ ማለት ነው። ግን እግዚአብሔር ይጨመርበት ነው የምለው ሌላ ምንም የምለው ነገር የለም ማለት ነው። እና የሰው ልጅ ይጣላል፣ ይታረቃል ማለት ነው። ግን ሚያምረውም ከብሩኬ ጋር ሲሆኑ ነው አንድ ላይ ማለት ነው። ያው ብሩኬ እንትን ቅዱሴም እንደ ቅናት ቢጤ ያርግቱታል ማለት ነው ያው ባይዘዊ ቅዱስ እርግጥ ያለ ልጅ ነው ብዙ መናገር የሚችል በድብድብ የሚያምን ልጅ አይደለም። ደስ ያለኝ ደግሞ ሳይደባደቡ መለያየታቸው ምናምን ደስ ብሎኛል። ግን በጣም ነው የሚወዳት ብሩክ ሀይሚን ማለት ነው። በቃ ምን ብዬ ልንገራችሁ ማለት ነው። እሷም ተወዷለች የእውነት ስሜቷ፣ ልቧ ያለው ብሩክ ጋር እና እንጃ አላቅም ምን እንደምላችሁ ቤተሰብ ማለት ነው። ግን ታርቀው አንድ ላይ የሆነ ግን ተስፋ አለው አይደለም ተስፋ አለው። አሁን ከትናንቱ ዛሬ በጣም ደስ ይላል የሆነ የሆነ ተስፋ ያለው ነገር ነው። ደስ የሚለው ሲቀጥል ደግሞ ሀይሚሻ በጣም አምሮባታል። የእውነት በጣም እያማረባን ነው። ሚስጥሩ ምን እንደሆነ አናውቅም። በጣም ቆንጆ የሆነች ነው። በጣም ውበት ውበት ውበት ውብ እየሆነች ነው እና ይሄ ሁሉ የብሩክ ውጤት ነው። ደስተኛ ናት ሀይሚ ሁል ነገር ግናት። አይ አይዶንነው አላውቅም፣ ግን ብቻ እንጃ ነገ በአዲስ ነገር ይመጣሉ ብዬ አስባለሁ። ማለት ተመስገን ብቻ ያን ነገርም አልፎ ሲደርሰው ነው እና 250ሺ ስለገባ ደግሞ ብሩኬ እንኳን ደስ አለክን የሚለው ሌላ ምንም የምለው ነገር የለም። ሲቀጥል የሚሻዬ በእናትሽ ልብሽን ይኖርሮ አድርጊ። በቃ እሩቅ ከቅዱስ ጋር ብዙ ነገር ሳትሄዱ የማይጸጽትሽን ውሳኔ ዋሰኝ ቢቻልሽ ቅዱስን ከት ማድረግ ነው። ገባሽ አይደለም? ጠጥ ብሉሽ ማንም አንቺ የዘራሽበትን ማንም ሰው መቶ ሲያጭድበት ደስ ይልሻል። እሲ አንድ አምጭ ብሩኬንም ስሚው ማ እና የዛ ጊዜ ስትሰሚው ምን ስትዪው ትረጃዋለሽ እና ስሜው ብሩኬን አዳምጪው ነው የሚልሽ። ሌላ ምንም እምልሽ ነገር የለም። ያው ብሩኬም ተረጋግተ ዛሬ ደስ በሚል ሁኔታ በቃ ደስ ሲልክ ሆኖ እንትን አለ። ቅናትም ነገር ያዘው ቅንዱ ሲመቱ ምናምን ባርብርስ የሆነ በቃ ሊጣላም ፈልጎ ነበር እና ሀይሚ ደግሞ አንጀቷን በላ ከማንጋቱ ቅዱሴንም ትታው እንዳትሄድ ግራ ገባት። ብሩኬንም ጥላው እንዳትሄድ ግራ ገባት። ግን በቃ ከቅዱስ ከብሩኬ ጋር ጉንሆና በቃ ምን ብዬ ልንገራችሁ ማለት ነው ከብሩኬ ጋር ሆና አለ አይደለ በቃ አንዳንድ ጊዜ እየተዋደዳችሁ እየተፋቀራችሁ በመሀላችሁ በጣም መለያየት በጣም ከባድ ነው። እውነት ከምትወዱ ሰው እንደ መራ ከባድ ከባድ ከባድ ከባድ ነገር የለም። ከባድ ከባድ የለም እና ብቻ የፍቅራችሁ ይመለስልን ነው የምንለው። ሌላ ምንም እምለው ነገር የለም። የኔ ውዶች፣ የኔ ማሮች ማለት ነው እናንተ የሶሻል ሚዲያ ድምቀት ናችሁ። ብዙ ተብላችኋል፣ ብዙ ተሰርባችኋል። ያው ብሩክ በጣም ይቅርታ ይላታል ብዬ አስባለሁ። ለምን በጣም ይችልበታል፣ የፍቅር ሰው ነው። የዚያን ያለም እለኛ ነው እና እለኝነቱን አስወግዶ ዛሬ ዚ ላይ ደርሷል። ቅዱስ ደግሞ የአራዳ ልጅ ከሆንክ ከምትወደው ሰው ጋር ብትሆን ምን ብትል ብትመርጥላት ደስ ይልናል። ልቧ ካለው ጋር፣ አይኗ ካለው ሰው ጋር ብትሆን ደስ ይልናል። ብዙ ርቀት ነው የተጓዙት፣ በጣም ብዙ ርቀት ነው የተጓዙት። ገባን። እስኪ ሚዛን ላይ እንኳን ብታስቀምጠው የብሩክና የሀይሚ ይበልጣል። አንተን ትተውካል አልልክም። አንተን በከፋ ሰዓት ላይ መጣህላት ሰው ግን፣ በአጭር ጊዜ ውስጥ ደግሞ እንዲህ ተጸጽተው ነገሮችን ታርሙ እዚህ በመድረሳቸው ደስ ይላል። እና እላችኋለሁ፣ ይሄ ነው የምላችሁ። ቤተሰብ እስቲ ይህ ቪዲዮ ከወደዳችሁት ከተመቻችሁ፣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የሀይሚና የብሩክ አድናቂዎች ድምቀቶች ማለት ነው። እና ድምቀቶች፣ እስቲ ነገ በአዲስ ቪዲዮ ይመጣሉ ብዬ አስባለሁ። ቻው ሰላም፣ ደሩ